ለምሳሌ ድራማዎች እንግዲህ ይቅርታ ጠይቋል። ከትላንት ወደ የሰሩት ቪዲዮ እጅግ በጣም ስህተትና ሰውን እምነት የሚያንቋሽሽ አለባበስ ላይ እያላገጡ ነበረ። ስለዚህ ማህበረሰቡ፣ ሙስሊሙ ማህበረሰብ በሙሉ ቁጣ ቀስቅሶ ነበር። አታ ቲክቶክም ላይ ካያችሁ ማለት ነው። ስለዚህን ያን ሰው ሲነሳባቸው እንግዲህ ይቅርታ የሚል ኮሚኒቲያቸው ላይ ጽፎ አይቻቸዋለው። ይቅርታ ማለቱ ጥሩ ነው። ነገር ግን ይህ ነገር እየተደጋገመ ነው ያለው። ከዚህ በፊት ታስታውሱ እንደሆነ ጽናት ድራማ ላይም እንደዚህ አይነት ነገር ተፈጥሮ ነበረ። ስለዚህ በእንደዚህ አይነት አላግጣችሁ ከሰራችሁ በኋላ ይቅርታ ማለቱ እየተደጋገመ ስለሆነ ስርዓታችሁ ይዛችሁ በስርዓታችሁ ብትሰሩ እየተሻለ ነው ማለት ነው። ይህ እምነትን የሚነካ ማንኛውም የምትሰሩ ስራ ከእምነት አታንቋሹ የሰውን እምነት፣ እምነታችሁ የምትወዱ ማንኛውም እምነት ሰውን የሚወደውን አይደል? ስለዚህ ማንም የሚወደውን መንካት ማንቋሸሽ አይቻልም። ስለዚህ የራሳችሁን እምነት የምታከብሩ ከሆነ የሰውን እምነት ማክበር ግዴታ አለባችሁ ማለት ነው። ስለዚህ ሁሌም እንደዚህ እያላገጣችሁ መታችሁ ይቅርታ ማለት አግባብ አይደለም። መጀመሪያ ስትሰሩ አስባችሁ መስራት አለባችሁ እንደው ጽናት ከሰሩ በኋላ እንደው ቪዲዮውን አንስተውታል፣ ራሳው እንደሆነ ያን ቪዲዮ የለም አንስተውታል፣ ከገጻቸው ማለት ነው። እነዚህ ግን ንቀት ይሁን ወይም ደግሞ ምንም ቦታ ሰው ብቻ እንትን ስላለ ይቅርታ ብለው ዘይት ንበሉ እንጂ ምንም ቪዲዮ ያነሱት ነገር የለም፣ የተቀየረም ነገር የለም። ኮሚኒቲያቸው ላይ ይቅርታ ብለው ነው ያለፉት እና አሁን ዛሬ ይህንን ይቅርታ ብሎ ማለፉን እንዳለ ሆኖ ነገር ግን ነገም ደግማችሁ ይሄ ነገር እንደማትደግሙት ያው ቪዲዮ ማሰራችሁ ሲጀመር ማለት ነው። ሰርታችሁ ምናምን አይደለም ዝም ብላችሁ ነው ጽፋችሁ። ስለዚህ እምነት ነታቋሽሹ እምነት በጣም በጣም የሚነካ ነገር አይደለም። ስለዚህ በራሳችሁን ሞድ በራሳችሁ እንደተሰሩ እንደሁል ጊዜም እንደምትሰሩት ስሩ እንጂ እምነትን እያለካካችሁ እምነትን እየነካችሁ እምነትን እያቋሻሻችሁ መስራት አትችሉ ማለት ነው። እዛ ውስጥ ደግሞ የምትከታተሉ በአብዛኞቻችሁ ኮመንት ማን ሞክሬ ነበር ና አሁን ሄድ ከእምነት የምናገናኘው አንዳንድ ኮመንቶች ይህ እምነት ለምን ሲባል ሪፒት እያላችሁ ከእምነት የምናገናኘው የምትሉ አንዳንዶቻችሁ አይቻለሁ። ና ከእምነት ጋር በደንብ ነው የሚያገናኘው። እናንተ የራሳችሁ የምታከብሩ ከሆነ የሰውን ማክበር አለባችሁ። አደል እንዴ? አሁን በሌላው እምነት እንደዚህ ተቋሹ ቪዲዮ ቢሰር በእርግጠኝነት ምን እንደሚሆን ማሰብ ቀላል ነው ማለት ነው። ስለዚህ ከእምነት ጋር የሚሰራ ቪዲዮዎች ብታቁም፣ እንደለመዳችሁ በራሳችሁ እንደሌላው ጊዜ ሰውን በሚያስተምር ሰውን ፈን በሚያደርገው ማንም ሳይጠላችሁ ሰው ይወደዳችሁ እንዲከተላችሁ ማንም ከማንም ቅሬታ እንዳይፈጥር ከፈለጋችሁ እምነት ላይ እንትን እንዳትሉ እባካችሁ። ስነስራትን የያዙ ለማለት ያህል ነው። ይቅርታ ብላችሁ ቪዲዮው ሰው በቦታው ነው ያለው። ሰውን እምነት አታንቋሹ ለማለት ነው። ይሄ አስባችሁበት አቅዳችሁበት ነው። እንደዚህ አይነት ክሬት ስታደርጉ ዝም ብሎ አይደለም። ይ በስተቀር ተፈጸመ ነገር ነው ምናምን የሚባለው ነገር ይሄ ያላም ብዙ ጊዜ ምክንያቱም ማስባችሁበት ነው የምትሰሩት። በአንዴ ብድግ ብላችሁ አይደለም ብዙ ጊዜ ቀረጻ ላይ የተቆራረጠ ትለውቃላችሁ። የለም በማንኛቸው ይኸው፣ እንደዚህ ያል ነው የምንሰራው። እንደዚህ ነው ለፍተን ብዙ ጊዜ ነው እናንተ ጋር ለመድረስ ባንድ አይደለም፣ እንደምታዩት ነው ብዙ መከራ እየተቆራረጠ። ከካሜራ ጀርባ ያለው ነገር ብዙዎቻችሁ ይለቀቃሉ። ስለዚህ ያን ስትለቁ፣ አስባችሁበት፣ አቀዳችሁበት ነው የምትሰሩት። ሳይታሰብ የተፈጠረ ነገር ነው በስህተት ምናምን የሚባል ነገር፣ እኔ ይሄ አሳማኝ አይደለም እና አያሳምንም እንደዚህ ማለት የለባቸውም። በቃ እንዳትደግሙት። ይቅርታ ከሆነ እንደው ይህን ቪዲዮ ብተነሱት የተሻለ ነው ብዬ አስባለሁኝ። አዎ አንሱት። የእውነት ይቅርታ ብላችሁ ከሆነ አንሶት ፍጹም ስህተት ነው ማለት ነው። እንደ ጽናት ጽናት ይቅርታ ብለው ያን ቪዲዮ ከገጻቸው ነው ያነሱት። የእናንተ ንቀት ነው ይመስለኛል። በስተት ምናምን ብሎት ነገር ፍጹም ስህተት አይደለም። አውቃችሁ ሆን ብላችሁ አስባችሁበት ነው፣ ምክንያቱም ዝም ብሎ አይደለም ተነስታችሁ ብትቀርጹት እየተቀረጸ እንደገና እንትን እየበረ ብዙ ሂደት ተደርጎ ብዙ ተመርጦ ተነጥሮ ነው ህዝቡ ጋር የሚደርሰው። አይደል እንዴ? የቱ ጋር ነው ያኔ በስተት እንደዛ በስተት ነው እንትን የምትሉት? ኖ አስባችሁበት፣ አቅዳችሁበት ይሄ ስተት ነው ምናምን የምለው ነገር ብዙ ተቀባይ የለውም። እና ባካችሁ ከእነዚህ አይነች ድርጊታችሁ ተቆጠቡ። የሰውን እምነት አትንቁ፣ አታንቋሾ ለማለት ያህል ነው። ተረፈ ግን ሁሉም ሰው እንዲወዳችሁ እንዲ ልትከተላቸው ከፈለጋችሁ እንደሌላውን ጊዜ በስርዓት ስርዓት ይዛችሁ የማንም እስምና ብቻ ሳይሆን የማንም ሃይማኖት ሳትነግቡ ሃይማኖት ጋር ሳትገቡ በራሳችሁ እንትን መስራት ትችላላችሁ። አዎ ይሄ ነው እምለው። ይህ ያልታሰበበት ናበልተ ነገር ብዙ ውሃ የሚያነሳ ወይም ውሃ የሚደፋ ነገር አይደለም። እና እንደዚህ አይነት ነገሮች የሰው በማታለል ማመን ኖ አይቻልም። እንዳይደገም አሁንም ያው እናገራለሁኝ። እንደዚህ አይነት ነገሮችን እንድትቆጠቡ ፈልገለሁኝ። ብዙ ሰው ተቆጧል። ብዙ ሰው ቪዲዮ ሰጥቷል። በዚህ ጉዳይ ብዙ ሰው ተናግሯል። ኮመንትም ላይ ያው ኮመንት ማንበባችሁ ሊሆን ይችላል። ስለዚህ ይሄን ነገር መጠጋገም እንዳይሆን አካችሁ ያካችሁ ስርዓት ይዛችሁ፣ በስርዓታችሁ እላለሁኝ። ሌላው ደግሞ እናንተም ይሄን ነገር ተቃውሙ። ይህን ከምን አግናኛው? ከእምነት አግናኘው ወይም ምናምን ብላችሁ ሌላ እሳት ከመለኮሳችሁ በፊት ነገም በእናንተ እነዚህ አይነት ነገር ሊደርስ ይችላል። እና ተቃውሞ፣ ይሄ ልክ አይደለም፣ ለምን በዚህ ሁኔታ ምናምን ብላችሁ ተቃውሞ ማለት ነው። ቀልድ አይደለም፣ የምሬ ነው ብላችሁ አደባብ ሰው ማለፍ ምናምን አይደለም። እና ለማንም ሰው መንካት አይቻልም። የማንም እምነት ማንም እምነት በጣም ሴንሲቲቭ የሆነ ጉዳይ ነው፣ እና ሁላችሁም ያው መቋመልበችሁ እንደዚህ አይነት ነገሮች ሲነሱ ነገ በእኔ ነው ማለት ነው። ማንኛውም ነገር እናንተ ስለወደዳችሁ እናንተ ደስ ስላላችሁ ምናምን አይደለም። ሌላው ማህበረሰብ፣ ሌላው እምነት ወይም ደግሞ ሌላው የሚነካ ነገር ከሆነ ተቃውሞ። የምሬ ነው የምላችሁ፣ ነገ የራሳችሁን ጋር ሲመጣ እንደዚያ አይነት ነገር መቋወጩ ስለማይቀር ማለት ነው። ስለዚህ የእኔ ጋር ደረሰ የሌላው ምን አገባኝም የሚለው ነገር ይሄ አግባብ አይደለም ምኑ ነው ምን አነካካችሁ ምናምን የምትሉት ነገር አግባብ አይደለም እና አይታችኋል ታዲያ እንደዛ አለባበስ ሌላው እምነት ላይ አለ እንዴ የማን ደ እንደተነካ ታውቃላችሁ እና ከእምነት ጋር የምናገናኘው ምናምን የምትሉ? እና እናንተ እንደዛ ብላችሁ ተቋወማችሁ የራሳችሁ እንትን ቢሆን በእርግጠኝነት እንደዛ አትሉም ነበረ ስለዚህ እምነት የማይነካ ነገር ነው እና እምነት ያው ምንም ጥሩ አይደለም እና ይሄ ነገር ሁለተኛ እንዳይደገም ተቃወማችሁ፣ ደግሞ ድምጻችሁ ራሳቸው ጥሩ አድርጋችኋል። እሱም አይተው ነው ይቅርታን ጠየቁ። ቪዲዮ ባያነሱ የነገር ሁለተኛ እንዳይደገም ባይነኝ። በተረፈ ሰላማችሁ ይብዛ። ቪዲዮ ላይክ ያድርጋችሁ። ማንኛውም ነገር እንደዛ ሲነሳ መቃወም አለባችሁ። ሰው ካልተቃወመ ያ ነገር ይደጋገማል ማለት ነው። ስለዚህ ማንም በማንም ማላገጥ አይቻልም። ለማለት ያህል ነው። ሰላማችሁ ይብዛ።